አውሪ አውሪ አንቺ ሴት አውሪ ነው የሚጣፍጠው። አውሪ ከፍ የሚወጣው ነገር። የሚጣፍ ምንድን ነው የሚጣፍጠው? ጨው ነው እንዴ? ኧረ እናንተ የሚና ነገር እኮ ነው ያልኩሽ። ምን አይነት ጉድ ናችሁ! ምን አይነት ጉድ ናችሁ! ይመቻችሁ። ለማንኛውም እነሱ ራሱ አዜግ ናችሁ፣ እናንተም አዜግ ናችሁ። እኔ አሁን ምፍታ ነገር ተሸክሞ ሊወጣ ነው ወይስ ምንድን ነው? ምፍታ መሀል ላይ ሊተኛ ነው መሰለኝ። ይሱን ሸክማለሁ ብለሁ ግራ ገብቷል እኮ ምፍታ አልቻለም እኮ መች፣ እንዴት አድርጎ ያነሳል? አረ፣ አነስቶ አለ አንቺ እግዚአብሔርን፣ የሆነ ቦታ እኮ አነስቶ

አንዳንድ እጅሎች አንድ አንዶ ምን እንደሆነ የምትለው ተቀለሽ፣ ውቢቲ የገዛው ሚስቱ ይሄ ሚስታ ተብዮ የገዛ ሚስቱ ምን አገባ እኔ። አሁን ቪዲዮ ስራ ነው ሰድቤ ዘቅዝቄ። መቼ ነው የተገዛው ሚስቱ? መቼ ነው ቀለበት ያደረገው? መቼ ነው ሚስቱ አደለችም። ጓደኛ ጓደኛ ናት እንጂ ሚስቱ አደለችም። አስካሌ የነገርኩሽ ነው